ነቢይ ነኝ ብሎ ራሳቸውን ሲጠሩ ሽንቅቅም አይሉም። ስለራሳቸው ላይ አግዝፈው ሲያወሩ በጣም አዶን ነው። ከየት ትውልድ እንደመጡ ላውቃቸው አልችልም። እሺ፣ እግዚአብሔርን እናመሰግናለን። ቅዱሳን ጌታ ይባርካችሁ። ቀጥታ ወደ ቃሉ ይሄዳለሁ። ዛሬ የምንማረው ስለ ቲያጥሬ ነው። እንግዲህ ባለፈው ስለ ጴርጋሞን ተምረናል። ስላለችው ስለ ቤተ ክርስቲያን እንመለከታለን። በዚህ በዚች ከተማ ላይ እንግዲህ በአእምሯችሁ የምትስሉት ሊኖር ይችላል። ስለዚች ቤተ ክርስቲያን ጌታም ይናገረዋል። በሰባቱ መቅረዞች መካከል ጌታ ተመላልሶ ለዚች ቤተ ክርስቲያን ሊነግራት የሚፈልገው ነገር አለ እና እችን ቤተ ክርስቲያን ተመልክቶ ጌታ ምን አለ? ሰባቱን መቅረዞች ተመልክቶ የጌታ ሀሳብ ምንድን ነው? ጌታ ስለ እናንተ የሚለው በጣም ወሳኝ ነው ሰዎች ስለ እናንተ ከሚሉት በላይ ስለዚህ ግድ ሌለን የሚገባው ነገር አንዱ ጌታ ስለ እኔ ምን ይላል እንጂ ሰዎች ስለ እኔ ምን ይላሉ አይደለም መሆን ያለበት። እና ስለ ቲያጥሬ ስንነጋገር ቲያጥሬን ሂስቶሪካል ባክግራውንዱን ወይም ታሪካዊ ቅኝቱን አሳያችኋለሁ። ቲያጥሬ እንግዲህ ዝም ብላ አይነት ከተማ አይደለችም። ጥንታዊ ከተማ ናት። በቱርክ ያለች ናት። እና ቲያጥሬ አሁን አክሂሳር ብለው ይጠሯታል። ዋይት ካስል ወይም ደግሞ ነጭ ቤተ መንግስትን ለማለት ነው። ዋይት ካስል ብለው ይጠሯታል እና በእስያ ካሉት ሀገሮች ሁሉ በጣም ውብ የነበረች ጴርጋሞን ናት ብያችኋለሁ እና ሮምን ሲሰሩ ከብዙ ዘመን በኋላ ብዙ የህንፃ ስራ ኮረጃ ከጴርጋሞን አድርገዋል። ስለዚህ አንዷቺ ከተማ ቲያጥሬ የጴርጋሞንን ኮፒ ያደረገች ወይም የኮረጀች ትመስላለች። እና ቲያጥሬ በጣም ባለጠጋ የሆነች ሀብታሞች የነበሩባት ሀገር ናት። እና በተለይ የሀገረ ገዡ መኖሪያ የነበረች ከተማ ናት ተብሎ ይነገርላታል። እና ከተማይቱ በተለይ ከበስተ ምስራቅ አካባቢ ጠላት እየመጣ ስለሚያጠቃት 50 ኪሎ ሜትር ወደ ምስራቅ ተጠግተው የጦር ካምፕ ሰርተው ነበረ። ልክ በዚህ ዘመን የተለያዩ ሀገሮች ካምፓቸውን ከሀገራቸው ራቅ አድርገው፣ ለምሳሌ አሜሪካኖቹ ጅቡቲ ላይ ካምፕ እንዳላቸው፣ ቻይናዎቹ እዛ እንዳላቸው በየቦታው የጦር ካምፖች አሏቸው ነበሯቸው። እና ቲያትሮን እንደ ጴርጋሞን የቄሳር አምልኮ የተለያየ አይነት መንፈሳዊ አክቲቪቲ የሚደረግባት ከተማ እንደነዛ ባትሆንም ብዙ አረማውያን ወይም ፓጋኒክ የሆኑ አማልክቶች የሚመለኩባት ብዙ መሰዊያዎች የነበሩባት፣ ብዙ መቅደሶች የነበሩባት ከተማ ናት እና ቲያጥሮን በጣም የታወቀች የምትታወቀው ደግሞ በንግድ ነበር የምትታወቀው። እንግዲህ ቲያጥሬ ምናልባት ቶሎ ቶሎ ብዬ ለመሄድ አንዳንድ ኢንፎርሜሽን ለመስጠት ሁለት ወንዞች የሚጋጠሙባት ከተማ ናት። ይሄ ደግሞ ብዙ አድቫንቴጅ ይሰጣታል ከተማይቱ እና በዛ አካባቢ ደግሞ ውሃ ስላለ ውሃውን የሚቀልሙበት ውሃው ለመቅለሚያነት ይጠቀሙበታል። በተለይ ይሄ ሐር ይዘው ሐርን ሐምራዊ አድርገው ለመቀባት በውስጡ ቀለም እየነከሩ ልብስን ቀለም ያለው የማድረግ እንትን ነበራቸው የእደ ጥበብ ነበራቸው። በዛ አካባቢ ናስና ብር በብዙ ይገኛል። በኋላ ትምህርቱ ላይ እንነጋገራለን። ጌታ እነዚህን ነገሮች አንስቶ ባላቸው ነገር ይናገራቸው ነበረ እና የንግድ ከተማ ናት እያልኳቸው ነው እና በዚች በቲያጥሬ ከተማ እንግዲህ ተጨማሪ ብዙ ነገሮች አሉ። ለረጅም ዘመናት የጦር ኃይሎች የተለያየ አይነት ሰራዊቶች እየመጡ የሚኖሩባት ከተማ ነበረች። እና የጦር ካምፕ ማለት ይችላላችሁ። እና በቲያጥሮኖች ደግሞ ቅደም እንዳልኳችሁ ብዙ የሙያ ማህበሮች ነበሩ። እነዚህ የሙያ ማህበሮች በግሪክኛ ጊልድስ ተብሎ ይጠራሉ፣ ወይም ጊልድስ ጂዩአልዲስ ጊልድስ ተብሎ ይጠራሉ። እና በጣም ለብዙ ነጋዴዎች ማለፊያ ከተማ ናት። ንግድ በጣም የተጧጠፈበት ከተማ ናት። በዛ ከተማ አንዱ የታወቀው ስራ ምንድን ነው? ሸክላ ሰሪነት በዛ አለ። እንዳልኳችሁም ደግሞ የሐር ልብስን መቀለም ስራዎች በዛ ትመለከታላችሁ። እና የሸክላ ሰሪ ረዳት አለ። በኋላ ትምህርቴ ላይ ያነሳላቸው አለ። ለምን ይሄ እንደማነሳላቸው ሸክላ ሰሪዎች ረዳቶች አላቸው። ረዳቱ ስራው ምንድን ነው? ብዙ ጊዜ ሸክላውን በብረት በትር በእሳት ሲቀቅል የተበላሸውን ያደቀው ነበር። ጌታ ይህንን ምሳሌ አድርጎ ሲናገርበት ትመለከታላችሁ። የቆዳ ምርቶች ነበሩ። ሐምራዊ ሐሮች ይሸጡ ነበረ። ስለዚህ ቲያጥሮን ሰልጠን ያለች ከተማ ናት እና በዛ ከምትመለከቷቸው ብዙ ሀውልቶችን ታገኛላችሁ። ቤተ ምኩራቦችን ታገኛላችሁ። የመሰዊያ ቦታዎችን ትመለከታላችሁ እና የምትታወቅበት እንዳልኳችሁ ሐምራዊ ቀለም በጣም ይታወቃል እና መጽሐፍ ቅዱስም ስለዚህ ሲነግረን ስለ አንዲት ሴት ታስታውሱ እንደሆነ በሐዋርያ ስራ 16 ላይ ጳውሎስ ይህን ታሪክ ላስታውሳችሁ። ከቲያጥሮን ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ልድያ የሚሏት አንዲት ሴት ትሰማ ነበረች። ጳውሎስ የሚናገረውንም ታደምጥ ዘንድ ጌታ ልቧን ከፈተላት። ይሄ ከተማ የልድያ ከተማ እንደሆነ አስታውሶ ከቲያጥሮን ከተማ የመጣች ናት እና ቀይ ሐር የምትሸጥ ናት፣ እግዚአብሔርን የምታመልክ ናት። ወደ ቤቴ ግቡ ብላ የመጀመሪያው የአውሮፓ ቤተ ክርስቲያን የተጀመረው በዚህ እንደሆነ እንድታስታውሱ እፈልጋለሁ። ምናልባት እቺ ሊዲያ ከምትሰራቸው ሙያዎች አንዱ ተመሳሳይ እንደዚህ ይሆናል። ከተለያየ ስራ ስሮች ቀለም ማቀለም፣ ልብስን ማቀለም እና ሀምራዊ ቀለም መስራት ይሄ አለ እና ከዚህ የተነሳ የታወቀች በመጽሐፍ ቅዱስም ላይ የተጠቀሰች ሴት ስለነበረች ሊዲያ በስሟ ቤተ ክርስቲያን ተሰርቶላታል። እነሱ ሴንት ያደርጓታል እምነቱ እና ሴንት አድርገዋታል። ታሪኩን ለማስታወስ ያህል የጴርጋሞን ጎረቤት ናት እቺ ከተማ። ቲያጥሬ የግረ መንገድ ከተማ ናት። ለቁም ነገር ብዙ አትፈለግም። ምክንያቱም ሰው ሲያልፍ ለንግድ የሚገባባት ከተማ ናት። እንዳልኳችሁ የጦር ኃይል ማከማቻ ናት። የነጋዴዎች ማለፊያ ናት። የቆዳ፣ የሐር፣ የሸክላ እቃ ምርቶች በዛ ከተማ ላይ በብዙ ይታዩ ነበረ። በዛ ከምትታወቀው አንዷ ሴት አሁን ያልኳችሁ ልዲያ ናት። የሌዲያን ታሪክ ደግሞ ሄዳችሁ ስትመለከቱ የወይን ቤት ጠባቂውና ከነ ቤተሰቡ በዛ ከተማ እንደነበሩ በቁጥር ጥቂት የነበሩ ቅዱሳን እንደነበሩ ይህንን ታሪክ ከመጽሐፍ ቅዱስ እንመለከታለን። እሺ ይህንን ካልኳችሁ እንግዲህ ጌታ ለዚች ቤተ ክርስቲያን በትያጥሬ ከተማ ላለችው ቤተ ክርስቲያን የሚነግራት ነገር የተቀላቀለ ነገር ነው የሚነግራት። ሁሉም አሉታዊ አይደለም። አልፎ አልፎ አዎንታዊ ነገሮችን ጠብ ጠብ አድርጎ ይነግራቸዋል። ሲጀምር አሉታዊ፣ ቀጥሎ አዎንታዊ፣ ከዛ ደግሞ አሉታዊ፣ ቀጥሎ አዎንታዊ። አሉታዊ ስላችሁ ኔጌቲቭ ማለት ነው እና መልካም ነገር ይነግራታል። መጀመሪያ ነቅፎ ነው ይነገራል፣ ቀጥሎ መልካም ነገር ነገራት፣ ከዛ ደግሞ ይነቅፋታል፣ ከዛ ደግሞ መልካም ይነግርና ይደመድመዋል ማለት ነው። ስለዚህ የመልእክቱን አወራረድ እንድትስሉልኝ ብዬ ነው በአእምሯችሁ። እና እንደዚህ እያለ ነው ሲናገር የምትመለከቱት። በቲያጥሮን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። እንደ እሳት ነበልባል የሆኑ አይኖች ያሉት በእቶን የነጠረ የጋለናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል፣ ተመልከቱ ስራን እና ፍቅርን እምነትን አገልግሎትንም ትዕግስትንም ከፊተኛውም ስራ ይልቅ የኋለኛው እንዲበዛ አውቃለሁ። እሺ ከዛስ፣ ዳሩ ግን ነቢይንም የምትለውን ባሪያዎቼንም እንዲሴስኑና ለጣዖት የታረደውን እንዲበሉ የምታስተምረውንና የምታስተውን ያችን ሴት ማንን ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ። ንስሐ እንድትገባ ጊዜ ሰጠዋት። ከዝሙቷ ንስሐ እንድትገባ አልወደደችም ኖ በአልጋ ላይ እጥላታለሁ። ከእርሷ ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ። ልጆቿን በሞት ገላቸዋል ነው አብያተ ክርስቲያናትንም ሁሉ ኩላሊትና ልብ እንድምመረምር እኔ እንደሆንኩ ያውቃሉ። ለእያንዳንዳችሁም እንደ ሥራችሁ ሰጣችኋለሁ። ዳሩ ግን ይህንን ትምህርት ለማትይዙ ሁሉ የሰይጣንንም ጥልቅ ነገር እነሱ እንደሚሉት ለማታውቁ ለእናንተ በትያጥሮን ለቀራችሁ ትላለሁ። ሌላ ሸክብ አልጭንባችሁም። ነገር ግን እስክመጣ ድረስ ያላችሁን ጠብቁ ብሎ ጌታ መልእክት ይነግራቸዋል። ጨምሮስ ድን ለነሳው እስከ መጨረሻ ሥራዬን ለጠበቀው እኔ ደግሞ ለአባቴ እንደተቀበልክ ከአባቴ እንደተቀበልኩ በአሕዛብ ዘንድ ላይ ሥልጣን እሰጠዋለሁ። በብረት በትር ይገዛቸዋል፣ እንደ ሸክላ ዕቃ ይቀጠቀጣሉ። የንጋትንም ኮከብ እሰጠዋለሁ። መንፈስም ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ብሎ ሲናገር ትመለከታላችሁ ማለት ነው። ምን እያለ ነው ጌታ? ጌታ ተመልክቶ በዚች ቤተ ክርስቲያን ያልተደሰተበት ነገር አለ ና ሲጀምር የሚነግራቸው ምን እያለ ነው? እንደ እሳት ነበልባል የሆኑ አይሎች ያሉት እንግዲህ እንዳልኳችሁ በዛ ከተማ ላይ ከሚገኘው ነገር አንዱ ናስ አለ እና ናስ፣ እግሩ እንደ ናስ ተመስሎ ትመለከታላችሁ። በሚያውቁት ነገር ነው ምሳሌ የሚሰጣቸው ዴይ ቱዴ ከነሱ አክቲቪቲ ባላቸው ነገር ላይ እሳትና ናስን አብሮ ሁሌ አብረው የሚውሉት ነገር ስለሆነ እንደ እሳት ነበልባል የሆኑ አይኖች ያሉት። እሺ ሁለተኛ በእቶን የነጠረ እግር፣ የነጠረ የጋለ ናስ የሚመስሉ እግሮች ያሉት እግዚአብሔር ልጅ እንዲላ። ምን ማለት ነው? ሁለት ነገሮቹን የጠቀሰው አይኑን ጠቅሷል፣ እግሮቹን ጠቅሷል። አይኖቹን ሲጠቅስ ሁሉ የሚጠቀሙበትን እሳት ያስታውሳቸዋል። ይህኔ አይኖች እንደ እሳቱ ነው፣ እንደዚህ እንደምታነዱት እሳት ነው፣ የሚንበለበል እሳት ነው። እግሩን ደግሞ ኤክስፕሬስ ያደርግ ደግሞ እግሮቹ ደግሞ የጋለ ናስ ይመስላሉ። የጋለ ናስ እንደ ፍም እንደሚመስል እግሮቹ እንደዚሁ በጣም ፍም ናቸው እያለ ስለ ኢየሱስ ክርስቶስ ማንነት የተገለጠለትን ይጽፋል። ስለ አይኖቹ እንግዲህ መቼ የተለያየ ነገር መናገር ይቻላል። አይኖቹ እንደ እሳት እንደሚያበሩ መጽሐፍ ቅዱስ ይነግረናል። ስለ ጌታችን ስለ ኢየሱስ ክርስቶስ አይኖች እንደዚሁ በመጽሐፍ ቅዱስ የተጻፈ አለ። አይኖች ንጉሡን በውበቱ ይመለከታል ይላል። የእሳት ነበልባል አይኖች ያሉት ምን ለማለት ነው? ይሄ ማለትም ማለት ነው እያወዳደረው ያለው ነገር የጌታ አይኖች ከምንም ጋር የሚወዳደር አይደለም። ወደር አልባ ነው። በአይኖች ውስጥ መሴጅ ማስተላለፍ ይችላል። ጌታ አይቷችሁ ሙሉ መልክት ሊነግራችሁ ይችላል። አፉም ሳይንቀሳቀስ ማለት ነው። አይኖቹ ብቻ ሲያዩዋችሁ በአይኖቹ የሚያልፍ መሴጅ አለ። በአይኖቹ የሚወጣ ድምፅ አለ። እና ወደር የሌለው ነው። አን ማችድ ነው። አን ኢኳልድ ነው እና ከጌታ አይኖች የጌታ አይኖች ልዩ አይኖች ናቸው። አንድ ጊዜ ፓስተር ዳንኤል ሲሰብክ ሰምቼዋለሁ። አንድ ጊዜ አንድ ወንድም ጌታ ተገለጠለት አለ ጋሽ ዳንኤል ፓስተር ዳንኤል ሲሰብክ ነው የሰማሁት። እና ጌታ ተገለጠልህና ምን አለህ ምን ጠየከው ብሎ ሲለው ወንድም ያለኝ አለ ጌታን ስታየው አይኖችን ስታይ ጥያቄ ሁሉ ይጠፋላል። ክብር ለእግዚአብሔር ይሁን። አይኖቹን ስታይ ጥያቄ ሁሉ ይጠፋል። በቃ ሁሉ ነገር አንደር ኮንትሮል ነው። እሱ የማያውቀው ነገር የለም። አቻ የሌለው ከአእምሮ በላይ የሆነ ወደር የለሽ እንደ ሰው ያልሆነ አይኖች ያለ በጣም ፒውር የሆነ ንጹህ የሆነ ነበልባል አይኖች ያሉት ፍርዱን ንጽህናውን የሚያመለክቱ ናቸው። ነበልባል አይኖች ሲል ንጹህ ነው። እንደገና መንጻት ብቻ አይደለም ጀጅ ማድረግ ይችላል። በአይኖቹ መርምሮ ማየት የሚችል አብያተ ክርስቲያናትን ልብና ኩላሊትን የምመረምር እኔ እንደሆንኩ ያውቃሉ ብሎ ሲናገር ትመለከታላችሁ። ስለዚህ ነበልባል አይኖች አሉት የቁጣ አይኖች ትመለከታላችሁ። የበጉን ቁጣ መጽሐፍ ቅዱስ ላይ ትመለከታላችሁ እና የበጉ ቁጣ ፍራቻን የምድር ሰዎች ሁሉ ተራሮች ውደቁብን እስኪሉ ድረስ ቁጣው እንደሚገለጥም ይነግረናል። ስለ ነበልባል አይኖቹ ሲናገር ደግሞ አንድ ጊዜ ጌታችን ኢየሱስ ክርስቶስ ሕፃናትን ወደ እሱ እንዲመጡ ሲከለክሏቸው ተመልክቶ ተቆጣቸው ይላል እንደዚሁ አንድ እጅ እና አንድ አጭር እጅ ያለውን ሰው ሲፈውስ ከፊት ያሉት ሰዎች በጣም በልባቸው ያሰቡትን ነገር አይቶ በቁጣ ዓይን ተመለከታቸው ይላል። ስለ ዓይኖቹ ሲናገር ወገኖች የቤቱን አደባባይ ደግሞ የአዛብ ዙቅ እንዳደረጉት ገንዘብ መለወጫ ባደረጉበት ሰዓት ኢየሱስ ክርስቶስ እንደተቆጣና እነሆ እየገረፈ ከብቶቹን በጎቹን እንዳስወጣ ይነግረናል። ስለዚህ ስለ ነበልባል አይኖቹ ሲናገር ጌታ ትክክለኛ መለኮታዊ ሚዛን እንደሚመዘን የጌታ የእሳት ነበልባል አይኖች ሲመለከቱን፣ ዋናው ፈራጁ ንጉሡ እሱ እንደሆነ ነገርን በምንም ማስረጃ ተከሌ እስቲ እሱ ብሏል እንዴ? እሱ በማስረጃ ሳይሆን በምስክር ሰዎችን ጠርቶ ሳይሆን ጌታ አይኖቹ የማያዩት የማይመረምሩት ነገር የለም። ከአይኖቹ ፊት የተሰወረ ምንም ነገር የለንም። መጽሐፍ ቅዱስ ሁሉ ነገር በአይኖቹ ፊት የተገለጠ ነው፣ እርቃን እንደሆነ ይነግረናል። ስለ እግሮቹ ሲናገር ደግሞ መጽሐፍ ቅዱስ እግሮቹን ሲያወዳድራቸው እንደ ንጹህ ናስ እንደ ጥሩ ናስ ነው ይላል። የነጠረ እግርን ይሄ ናስ የሚያሳየን ምን እንደሆነ ላሳያችሁ ሞክራሉ። የእግሮቹ መንጠር የሚያሳያቸው ፍርዱን ጃጅመንቱን የእሱ ፍርድ እውነተኛ እንደሆነ ወደ ታሪኩ ልውሰዳችሁና እግሮቹ እንደ ናስ ነበሩ ብሎ የሚነግረን ከተማይቱ የታወቀችበት ንግድ ቅድም እንዳልኳችሁ እንደ ናስ ብረት ነው፣ ወይም አንዱ ናስ ነው፣ ሌላው ብር፣ እንደዚህ አይነት ነገሮች ግን የታወቀው ናስ ነው። ስለዚህ ፍርድን ሊያመጣ እንዳለ ጠላቶቹን ሊበቀል እንዳለ ወገኖች ሆይ እቺ ቤተ ክርስቲያን ደግሞ ከሰባቱ አብያተ ክርስቲያናት ኃጢአትን አቅፋ የያዘች ስለሆነ የጌታ ፍርድ ወደዚች ቤተ ክርስቲያን እንደሚመጣ ጥሩ ስራና ክፉ ስራ ተቀላቅሎባት ያለባት ቲያጥሮን፣ ጌታን ያሳዘነች ስለሆነ የእግዚአብሔር ፍርድ እንደሚመጣበት፣ ጌታ ቤተ ክርስቲያንን እንደሚፈርድባት በመካከሏ የገባውን ይህንን በኋላ መጣበት አለው የተቀላቀለ ነገር የኤልዛበል ምክር ያለበት የኤልዛቤል አስተምህሮ ያለበት እንደገናም ደግሞ በመካከል ደግሞ ራሳቸውን ጠብቀው በንጽህና የሚኖሩ ሰዎች ያሉ ቅልቅል ነገር ትመለከታላቸው። ስለዚህ ጌታ በፍርድ እንደሚመጣ ጠላቶቹን ሊበቀል እንደሚመጣ በናስ መስሎ ይነግራቸዋል። ናስ እንደሚቀጠቀጥ ልክ እንደዚህ ፍርድን ሊያሳያቸው ይመጣል። መጽሐፍ ቅዱስ ሄዳችሁ ናስን ስትመለከቱ መሰዊያ የተሰራው በናስ መሰዊያ ትመለከታላችሁ። ናስ፣ ሰማይ ናስ ሆነ የሚል ኤክስፕሬሽን ታያላችሁ። ናስ ጀጅመንት ወይንም ፍርድን ያመለክተናል። ለዚህ እግሮቹ እንደ ናስ ነበሩ ይልና ቁጥር 19 ላይ ሄዳችሁ ትመለከቱ ጌታ የሚላቸው ነገር ምንድን ነው? ሥራውን አውቃል፣ ፍቅርን፣ እምነትን፣ አገልግሎትን ትዕግስትን ከፊተኛው ስራ ይልቅ የኋለኛው እንዲበዛ ቀለው ፊተኛው ከሰራኸው ድሮ ከተጋህበት ይልቅ አሁን የተጋኸው በጣም ጥሩ ነው፣ በጣም ጥሩ ነው። ጌታ በቃ ቼክ ማርኩ የምትመለከቱት ነው። ጥሩ ሰርተሃል፣ ጥሩ ደክመሃል፣ ጥሩ ለፍተሃል። የሚበዛ ነገር አድርጋል። በኋላ በኋላ ላይ እግዚአብሔር መቼ መጨረሻችን ያሳምረው። ብዙ ሰዎች በመልካም ጀምረው በድካም ይጨርሳሉ። ዛሬ በጌታ በኢየሱስ ክርስቶስም በእናንተ ላይ እግዚአብሔርን ቃል እንድናገር ፍቀዱልኝ። በድካም አጨርሱም። አሜን። በድካም በዝለት አጨርሱም። በብርታት ትጨርሳላችሁ። በኃይል ትጨርሳላችሁ። የመንፈስ ቅዱስ ጉልበት ያበረታችኋል። በደከማችሁበት በብርታት የሚያስጨርስ የእግዚአብሔር መንፈስ ያገኛቸው። ወገኖቼ ሆይ፣ ወገኖቼ ሆይ፣ እየተናገርኩ ልቀጥልና ይህንን አውቃለሁ። ስራ እንዲመዛቃል ትጋት እንዲመዛቃል ፍቅር ከቀደመው ይልቅ እየበዛ መጥቷል። እምነት እየጨመረ መጥቷል። አገልግሎት እየጨመረ መጥቷል። ትዕግስት እየጨመረ መጥቷል። እሰይ! ይህ በጣም ጥሩ ሪፖርት ነው። መልካም ነገር አለብህ። አሁንም የሚጨምር በረከት እግዚአብሔር በእናንተ ላይ ያምጣ፣ በቤታችሁ በስራችሁ ላይ በኢኮኖሚያችሁ ላይ በልጆቻችሁ ላይ ትጋት የሚጨምር ትጋት። የቀዘቀዘ ለብ ያለ በቃል አደለም፣ ድሮ በቃል አደለም። የተነቃቃ ማንነታችሁ፣ ድሮ የነበረው ፓሽን፣ ድሮ የነበረው ቅናት፣ የድሮ ታሪክና ወሬ ሳይሆን የዛሬ እንዲሆንላቸው ዛሬን የሚያተጋ ጉልበት ጌታ ይስጣቸው። እንዲህ ባላችሁበት አጨርሱ። በብርታት ጨርሱ፣ በትጋት ጨርሱ፣ በፍቅር ጨርሱ፣ በእምነት ጨርሱ፣ በአገልግሎት ጨርሱ፣ በትዕግሥት ጨርሱ። በስንፍና ሳይሆን፣ በዳተኝነት ሳይሆን፣ በማጉረምርም ሳይሆን፣ ተስፋ በመቁረስ ሳይሆን፣ በኃጢአት ሳይሆን፣ በዝለት ሳይሆን፣ በኃይል በክብር፣ በከፍታ የሚያስጨርስ የእግዚአብሔር መንፈስ ያገኛቸው። ክብር ላይ እግዚአብሔር ይሆን ወገኖቼ ሆይ ስለዚህ ጌታ ያደነቀላቸው ነገሮች አሉ። ጌታ ያደነቀላቸው ነገር ስራቸው ነው። ምን አይነት ስራ ነው የሰሩት? እንግዲህ ጌታ ግሬድ ቢሰጣቸው ማለት ነው። ተማሪዎች ነን እናውቃለንና፣ ግሬድ ቢሰጣችን፣ ስራችንን ቼክ ቢያደርገው፣ ስራችንን ቼክ ሲያደርገው፣ ስራህን አደንቅላለሁ። መልካም ስራ አለ። ስራ የተገለጠ እምነታቸውን ያሳያል። ወይንም ደግሞ እምነታቸው በስራ ሲገለጥ፣ እምነታቸው በስራ ሲገለጥ፣ ቅድም ምን ነው ያላቸው? ፍቅርን አውቃለሁ እርስ በርስ ያላቸው መተሳሰብ መልካም ነገር አለ። ጥሩ ነው። እምነት አላቸው። ለጌታ ለወንጌል ያላቸው መሰጠት የሚደነቅ ነው። ጌታ ይህንንም አይቶታል። አገልግሎታቸው፣ እርስ በርስ ያላቸው አንዱ ለአንዱ የሚያደርገው መረዳዳት፣ መደጋገፍ፣ መተሳሰብ ጌታ ወዶላቸዋል። እሰይ በጣም ጥሩ ትግስትን አደንቃለሁ። በስደት ታልፋለህ፣ በረሀብ ታልፋለህ፣ በተለያየ አይነት ዋጋ እየከፈልክ የምታልፍባቸው ሶሻል ነገሮች አሉ። በቃ ስለ ስሜ ብለህ የተገለልክበትን አውቃለሁ። ይህንን ማለት ስራህን አውቃለሁ። ዋጋ ትከብ፣ አደንቅልሃለሁ። ይህንን ብቻ ይልም ነገር ግን የሚያሰኝ ነገር አለ። ነገር ግን የሚያሰኝ አስደንጋጭ ነገር አለ። ስራቸውን በዜሮ የሚያባዛ ፍቅራቸውን በዜሮ የሚያባዛ እምነታቸውን አገልግሎታቸውን ትዕግስታቸውን ለጌታ ብለው የከፈሉትን ዋጋ በዜሮ የሚያባዛ አደገኛ ነገር በመካከላቸዋል። ይህ ትምህርት ምንድን ነው? ቁጥር ሀ ላይ መለከቱ ዳሩ ግን ይላል ዳሩ ግን ነቢይ ነኝ የምትለውን ራሷን ነው ያለችው። በነገራችን ላይ ባሪያዎቼም እንዲሴስኑና ለጣዖት የታረደውን እንዲበሉ የምታስተምረውንና የምታስተውን ማንን? ያቺን ሴት ኤልዛቤልን፣ ስለምትተዋት የምነቅፍብህ ነገር አለኝ። ስንት መልካም ነገር ሰርተህ ስንት ዋጋ ከፍለህ እምነትህ በስራ ተገልጦ ፍቅርህ በመተሳሰብ ተገልጦ ለወንጌል ያለ መሰጠት በጣም አስደናቂ ሆኖ እርስ በርስ መረዳዳት እያለ በስደት ጸንተህ በመከራ ጸንተህ፣ የሚያሳዝነው ነገር ግን በመካከልን የትታገሰው የማይገባ ነገርን ታግሰሃል። ነቢይ ነኝ የምትለውን ትተተዋሲ ስለምትተዋት ነው የሚለው ነው። ምንም ማይንድ አያረግህም። ለመድጋት ነቢይ ነኝ የምትል ሴት አለች። እቺ ነቢይ ነኝ የምትል ሴት ደግሞ ሆነ ብላ የሚናገረው ባሪያዎቼን ነው የሚለው ባሪያዎቼ ላይ የተላከች ናት። ባሪያዎቼ እንዲሴስኑ ታደርጋቸዋለች። ባሪያዎቼ ጣዖት፣ ለጣዖት የታረደውን እንዲበሉ ታደርጋቸዋለች። እንደውም ያን ማድረግ ብቻ ታስተምራቸዋለች። የጣዖት ምግብ መብላት ከጣዖት ጋር መተባበር ራሷን ነቢይ ነኝ ስሙኝ እግዚአብሔር ተናግሮኛል የምትል፣ ድምፅ ሰማለሁ የምትል፣ ራዕይ እመለከታለሁ የምትል፣ ነቢይ ነኝ ብላ ራሷን የምትጠራ። ይህ በጣም አንዳንድ ቅርታ ኦልድ ፋሽን አማርኛ ብጠቀም አንዳንድ በዘመኑ እንዲህ አይነት ሰዎች ሲነሱ አፍረትም የላቸውም። አይነ አውጥነት ትመለከቱባቸዋላቸው። ምንም አያፍሩም። ምንድን ነው በዘመናዊ ቃል ርጎ ይቅርታ አድርጎ ሼም የላቸውም፣ ሼም የላቸውም። ምንም እፍረት አያውቁበትም። ነቢይ ነኝ ብሎ ራሳቸውን ሲጠሩ ሽምቅቅም አይኑ ስለ ራሳቸው ላይ አግዝፈው ሲያወሩ በጣም አዶኖ ከየት ትውልድ እንደመጡ ላውቃቸው አልችልም። ነቢይ ነኝ ራሷን ትላለች። ባሪያዎቹ ምን ታደርጋለች? የእግዚአብሔርን ባሪያዎች ሆነ ብላ ታሰስባቸዋለች ወደ ርኩሰት ትነግራቸዋለች ከእግዚአብሔር ጋር ያላቸውን ሪሌሽንሽፕ ታበላሽባቸዋለች። ስለዚህ ርኩሰትን ወደ እግዚአብሔር ቤት የምታስገባ ሴት ናት። ለጣዖት የታረደውን ብሉ ትላቸዋለች። ምን አለበት ትላቸዋለች። ከጣዖት ጋር ታስተባብራቸዋለች ያቺን ሴት ኤልዛቤልን። ይሄ ኤልዛቤል የተጠራው በእስራኤል ዘንድ ታቋታላቸው ኤልዛቤልን ተኒግ በኋላ መጣላቸዋለሁ አንድ መጽሐፍ ላይ ሳንም ወንድም ፓስተር እሸቱ የሚባል ለንደን ኦንቴሪዮ ያለ ወንድም መጽሐፍ ላይ የህይወት መስታወት የሚለው መጽሐፉ ላይ ወይዘሮ ሳምባዝ ትባላለች ይላል። ወይዘሮ ሳምባዝ ማለት ምን ማለት እንደሆነ በኋላ ነግራችኋለሁ። ከሱ መጽሐፍ ላይ ያገኘሁትን እና ኤልዛቤል በፊኖሽያን ቋንቋ ወይንም እንደዚህ ፊኖሽን በኋላ አሳያቸዋለሁ። ከዮርዳኖስ ወረድ ብላ ያለች አገር ነበረች፣ በዛ ዘመን ላይ በኤልዛቤል በፊኒሽን ቋንቋ የአማራ አበባ ማለት ነው። በብራይስጥ ግን ተቃራኒ ነው። በብራይስጥ ደግሞ ጥራጊ ቆሻሻ ማለት ነው፣ ኤልዛቤል ማለት እና በኋላም ሌላ አንድ ትርጉም ነግራቸዋል። ስለዚህ መንፈሱ በእግዚአብሔር ዘንድ የተጠላ ስፕሪት ነው። በየዝ ቀድሞ ነበረ ከአካብ ጋር የነበረ ነው። መጥምቆ አንድ ስን የገደለ ነው። አሁን ደግሞ ቤተ ክርስቲያን ውስጥ እንፈልጥ አያቸው። መንፈስ አይሞትም፣ መንፈስ አይሞትም። መንፈስ ስታስወጡት ሄዶ መኖር ይቀጥላል። አዳዲስ ጋኔኖች አይፈጠሩም። ጋኔኖች ድሮ የነበሩ እየኖሩ ይሄዳሉ። መጨረሻ ግን መሞትና መጥፋት ስለማይችሉ አንዴና ለዘላለም ለሰይጣንና ለመላእክቱ የተዘጋጀ የእሳት ማቃጠያ ቦታ አለ። ኢንሴነሬት ያደርጋቸዋል ያደረጋቸዋል። ጌታ ያጠፋቸው። በእሳት ይቃጠላሉ ከዘላለም እስከ ዘላለም። ለምን? ምክንያቱም እንደሚጠፋው አርጎ እግዚአብሔር አልፈጠራቸውም ነበር። ኤተርናል ቤንግ ዘላለም እንዲኖሩ አርጎ ነው የፈጠራቸው። ስለዚህ የሚያጠፋቸውም በራሱ መንገድ ነው። ለዚህ በብራይ ስቺ ጥራጊ ቆሻሻ የተባለች ወይንም ደግሞ በኋላ በሌላ ስማ ነግራችኋለሁ። በፊንሸን ቋንቋ የአማራ አበባ ማለት ነው። እንግዲህ ለአዛብ ያማረ ለእስራኤል ለእግዚአብሔር ደግሞ የቆሸሸ ታሪክ ያላት ኤልዛቤል በመጽሐፍ ቅዱስ ውስጥ 23 ጊዜ ተጠቅሳለች። 22 ጊዜ ተጠቀሰችው በብሉይ ኪዳን ነው። በአዲስ ኪዳን አንድ ጊዜ ተጠቅሳለች። እዚህ ቦታ ላይ ትመለከቷቻላችሁ። ኤልዛቤል ከጣዖት አምላኪ ቤተሰብ የተወለደች ጣዖት አምላኪ የነበረች ኤልዛቤል፣ ሐሰተኛ አስተማሪ ወይንም አሳች የሚል ትርጉም አለው ስሟ፣ አብሮ ከዛ ጋ የተያዘ እና አባቷ የሲዶናውያን ንጉሥ ነበረ። ወይም አባቷ ስሙ ኤትባኦል ይባላል። የኤት የኤትባኦል ልጅ ነበረች። አባቷ ኤት ባኦል የባኦል አምልኮ ተከታይ ነበር። ምናልባት የባኦልም ካህን ሳይሆን አይቀርም። ንጉስም ካህንም የነሱ በባህላቸው ማለት ኤልዛቤል የእስራኤላውያን ንጉስ ከሆነው ከማጋ ተጋባች ይልናል መጽሐፍ ቅዱስ ከአክዓብ ጋር ተጋባች አክዓብ በጣም በሚገርም ሁኔታ አደጋ በእስራኤል ላይ አምጥቷል ለጥቂት ነው የዳዊትን ዘር ሊያጠፋ ነበረው እሱ ከእሷ ጋር ቢጋባ ኖሮ የኤልዛቤል ዘር ምን ያደረጋት ነበረ የዳዊት ዙፋን ላይ ሊገባ የመሲሁን ዘር የማበላሸት ጉልበት ነበረው ኤልዛቤል እና አክዓብ ወደ ንግስና ከመጡ በኋላ እስራኤላውያን የውድቀት የመንፈሳዊ ዲፕሬሽን ጨለማ ውስጥ የሞራል ውድቀቱ ሲገቡ ትመለከታላቸው። የኤልዛቤል መንፈስ ባለበት ቦታ ላይ ርኩሰት ትመለከታላቸው። አንዳንድ ጊዜ ሴቶችን ሁሉ በዚህ ስም መጥራት ደግሞ ስህተት ነው። የእህቶችን አገልግሎት፣ ሴት ሰባኪዎችን ኤልዛቤል ምናምን የሚሉ ሰዎች ገጥመውኛል። ትክክል አይደለም ወገኖች። በመጽሐፍ ቅዱስ እህቶች የከበረ አገልግሎት፣ የተከበረ አገልግሎት ነበራቸው። ድንግል ማርያም ጌታችን ኢየሱስ ክርስቶስን የወለደች። ዲቦራ በመሳፍንት አራት አራት ላይ የምትመለከቷል። እስራኤልን አስተባብራ ጦርነት የገባች እስራኤልንም ከክፎች ያዳነች ህልዳ ምትባል ነቢይት ነበረች። ለነገስታት ጥሪ ከፍዝቅ ማትል ቦልድ የሆነች ነቢይት ነበረች። ሀና ሉቃስ ላይ የምትመለከቷል። የፊልጶስ ሴት ልጆች ሰባት ሴት ልጆች ነበሩት ነቢያቶች። ፌቢ መጽሐፍ ቅዱስ በሮሜ መጽሐፍ ምዕራፍ 16 ላይ ይጠቀሳል። እንደ እነዚህ አይነት እህቶች ነበሩ፣ የከበረ የተከበረ አገልግሎት የነበራቸው። በብሉይ ኪዳን ግን ሴቶች በመጽሐፍ ቅዱስ ውስጥ ያንን ታሪክ ሄዳችሁ ስታጠኑ፣ ከባህል አንጻር አንዳንዴ እንደ ንብረት የታዩበት ዘመን ነበረ። በንብረት ዝርዝርም ውስጥ ዘጸአት 20 ላይ ሄዳችሁ ስትመለከቱ ቁጥር 17 ላይ በንብረት ዝርዝሩ ሴቶችም ወንድ ሴቶችና ምንድን ነው ሴት ባሪያዎች ነበሩት። ሚስቶች ይህን ያለበቱ እንደ ንብረት ይጻፉ ነበር። የባሪያ ሴቶች አያያዝ እንዴት መሆን እንዳለበት ወይንም እየተማረኩ መጽሐፍ ቅዱስ ይነግረናል። ስለዚህ አንዳንዴ በመጽሐፍ ቅዱስ ውስጥ መሄዳችሁ ስትመለከቱ ሴቶች እንት ስነት ቢገቡ ባላቸው መጥቶ ይሁን ካላለ ወይም ጾሟን እቀበላለሁ ወይም ደግሞ ስለቷ ይሁንላት ካላለ አይደረግላትም ነበር። ሴቶች በጦርነት ጊዜ ላይ ሲማረኩ እንደ ንብረት ነው እንደ ከብት ነው። ተማርከው እንደፈለገው ወይም ሚስቱ፣ የቤት ሰራተኛ ወይም የፈለገው ማረግ ይችል ነበር። መጽሐፍ ቅዱስ ላይ ስትመለከቱ ወንድና ሴት በእግዚአብሔር አምሳሌ የተፈጠሩ ናቸው። አባትና እናትን አክብር ይላል መጽሐፍ ቅዱስ። እናት ሴት ናት። ሴት ልትከበር ይገባታል። እናትና አባትን መፍራትን ዘሌዋውያን ያስተምረናል። እናት ደግሞ ሴት ናት። ይህንን ማወቅ አለብን። ወንድና ሴት ናዝራዋ ሊሆኑ ይችላሉ። ሴት ልጆች የመውረስ መብት ነበራቸው በብሉይ ኪዳን። ስለዚህ ይህን በጥንቃቄ ልንረዳ ይገባል። እና እንዲሁ በደምሳሳው ሁሉንም እህቶች ኤልዛቤል ብሎ መጥራት በጣም ስህተት አለ። አንዳንድ ጊዜ የኤልዛቤል መንፈስ በወንዶችም ላይ ማኒፌስት ሊያደርግ ይችላል።